አሰላሙ አሌይኩም እንዴት ናችሁ? የሙቲ ቤተሰቦች ሰላም ናችሁ? በይኔ ደህና ነኝ አልሐምዱሊላ። እናንተስ እንዴት ናችሁ? በያላችሁበት ሁላችሁም ሰላም ሰላም። ያለው ዛሬም በአዲስ ቪዲዮ ነችለው። ያው በርሱ ላይ እንዳያችሁት ወደ አዲስ አበባ ለመግባት መንገድ ላይ ነኝ ማለት ነው ያለሁት። ወደ ኢትዮጵያ ለመግባት ያው በዝግጅት ላይ ነኝ ያለሁት እና እየጨረስኩ ነው የቀረኝ ስለዚህ እኔ ዝግጅቴን ጀምሬያለሁ ማለት ነው። እና እናንተስ ምን ላይ ነው ያላችሁ? እየጨረሳችሁ ነው ወይስ ገና ነው? ገና መምጣታችሁ ነው? እያገባደዳችሁ ነው ምናምን እንዴት ነው? እና ዛሬ እንዳልኳችሁ ያው በዝግጅት ላይ ነኝ ያለሁት። ብያቸዋለሁ አንዳንድ እቃ በጣም አስፈላጊ የሆኑ ትንሽ ነው፣ እኔ ብዙም አይደለም። አስፈላጊ የሆኑ እቃዎችን መግዛት ጀምሬያለሁ ማለት ነው ከሱም ደግሞ ያው ከሺን ላይ በአሁን ሰዓት ላይ ለእኛ በተለይ መዳም ቤት ውስጥ ወጥቶ መግዛት ለማይችሉ ልጆች ያው ሺን በጣም አሪፍ መፍትሄ፣ ቀላል መፍትሄ ሆኖልናል ማለት ነው። ከዛ ላይ ነው በብዛት ከዛ ላይ ነው የሚገዛው። ምክንያቱም በቃ ራሱ ነው ስለሆነ የሚያመጡት እና ደግሞ ዋጋቸውም ተመጣጣኝ ነው ከሌላው እና በጣም ራሱንም ስለሚያመጡ በጣም ያስደስቱኛል። ስለዚህ ከእነሱ ላይ መግዛት ጀምሬያለሁ ማለት ነው። ያው ውጭ ባልወጣም ያን ያህል እንትን አይለኝም። ከርጎ ምናምን ስለማላረግ እኔ ብዙ እቃም ስለማያስፈልገኝ ያው ለዛ ነው ማለት ነው ከሺ ላይ መገዛው እና እና እኔም ጠልቤ አሁን መቶልኛል ማለት ነው እቃው እና አብረን እንድንከፍት ነው እዛውም ደግሞ ዋጋውንም ነግራችኋለሁኝ። አንድ በአንድ ያው ትንሽ ነው ግን ለዛሬ ጠለቅኩት። ሌላ ጊዜ ደግሞም እንደዛው ስጠል ከዛ አብረን ገብታለን፣ እናያለን ማለት ነው። ከነዋጋው፣ አሁንም ከነዋጋው ነው። ትንሽም ቢሆን አሳያችኋለሁ ማለት ነው። እና አብራችሁኝ ያለ መሰልቸት አብራችሁኝ እንድትቆዩ ጋብዛለሁ። ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ጀማሪ ማበረታታት እንበረታታ፣ ማበረታታት ክት ይላል እውነት። እና እንበረታታለን እና ያው አሁን እንክፈተው ማለት ነው። በእንደምታዩት ነው የመጣው በጠለቁኝ በአምስት ቀን በስድስት ቀን እንደዛ ነው። አሁን ይህንን የሚሰራው ቪዲዮን ቆች ነው። እኔ የጠለቁት ዛሬ ጅማ ነው የጠለቁት ደግሞ እሁድ ዕለት ነበረ። በአምስት ቀን እንደዛ በስድስት ቀን የመጣው በፍጥነት። ሌላ ጊዜ በጣም ይቆይብኝ ነበር። ለዛ ነው የነገርኳችሁ እና አብረን የሚከተው ያለው ከፍቺ ደግሞ አንድ ባንድ እናያለን ማለት ነው። እስከዛ ድረስ አራችሁን ቆዩ። ላይክ እያደረጋችሁ ደግሞ ላይክ እያደረጋችሁ አለ ቪዲዮዎችን ሰብስክራይብ እያደረጋችሁ፣ እሺ። ኮሜንት ደግሞ ማድረግ ትችላላችሁ የፈለጋችሁትን። ወደዚህ ወደ ጎን እናድርግና አንድ ባንድ ነው የምናያችሁት። ይሄ እንደምታዩት ሻሽ ነው። ያው ትልቅ አይደለም፣ ትልቅ አይደለም፣ ትንሽ ሻሽ ነው። ይሄ ያው ለእናቴ ብዬ የገዛሁት ነው። ነጭ ነገር በጣም ተወዳለች፣ ስለዚህ በሰው ብዬ የገዛሁት ነው። አሪፍ ነው። ብዙ ብዙ ትልቅ አይደለም። ቪዲዮ ውስጥ ትልቅ ይመስላል፣ ግን ብዙ አይደለም። ሌላም አለ እዚህ። ዋጋ ሳልነግራችሁ የእነዚህ ዋጋ ስምንት ይህም በሌላ አማራጭ ነው። ይሄ ነጭ ይሄ ይሄ ካሜራውን እንጂ ከለሩ ነው፣ ወደ ቤጅ ከለር ነው። እና በጣም ኳሊቲ ነገር አለ፣ በጣም ደስ ይላል። ለስስ ያለ ነው፣ አሪፍ ነው። እና ማለት ነው። ይሄ ደግሞ ለፕሮግራም ይሄ ሻርፕ ደግሞ ካያችሁ ከዚህ በፊት ቼ ላይ ደግሞ ትጁ ይህም ሂጃብ ነው እንደሽፎን ነገር ነው። በጣም ያምራል፣ በጣም ያምራል። ለፕሮግራም በጣም አሪፍ ነው። እንደዛ ነው። አሁን እንግዲህ በሶስት አይነት ከለር ይጣላችሁ። ይሄን ያው እንደዛ ነው። ይሄ ነው ካሜራው ማለት ነው። ደግሞ እንደምታዩት ቢራቢሮ ብቻ ነው ልዩነት

የሂጃብ አይነት ነው የሚጠላችሁ? ምንድን ነው ሂጃብ ብቻ ነው ወይስ ትልቁ ነው? ያው አሁን ስለሆነ ነው። እና እነዚህም ደግሞ በአራት አይነት ተረር ናቸው፣ ከሂጃብ ስር የሚደረጉ አንዱ። እነዚህ ስንት መሰላችሁ ዋጋው? ቆይ አንድ ብር አራት ማለት ነው፣ ከሂጃብ ስር የዚችን ዋጋ ደግሞ ስምንት ብር እነዚህ፣ ስምንት ስምንት ናቸው። እነዚህ ይሄኛው ደግሞ ሽኮን ያልኳችሁ ደግሞ እነዚህ ማለት ነው። አስራ አምስት አስራ አምስት ብር አሪፍ አይደለም። ሱቅ ብናል እንደዚህ ምናገኝ አይመስለኛ ለ እነዚህ፣ አንድ ጊዜ ከፍች ላሳያችሁ ቆይ። እነዚህ ከሂጃብ ስር የሚለበሱ ናቸው። እንደነገርኳችሁ አራቱ በአስራ አንድ ብር ከምሳ ሳንድ ዛ በመቀጠል ደግሞ ይህም የፕሮግራም ቀሚስ ነው። በጣም ያምራል። እንዴት እንደሞሰቅብ ማሻላ አገበራለሁ። በጣም ያምራል። በጣም ኳሊቲ የሆነ እቃ ነው። ሆነ ደስ ይላል በጣም ለማንኛውም ለፕሮግራም ይሆናል። ከውስጥ ለምስካሪ ነው ይደረጋል ማለት ነው። እና በጣም ያምር ቀሚስ ነው። ለብሼ የማሳያችሁ ደስ ይላል የነበረ ግን አይሆንም። ይሄን ደግሞ በተሳሳ ማለት ነው። በጣም ያምራል። ቀጣይ ቀጣይ ቀጣይ ሚስካሪ ነው አጥሯል። ይሄ ሚስካሪ ነው ከውስጥ ለመድረስ አንድ ላይ ከጥቁሩ ጋር ነበር። ከእሱ ጋር ለመድረስ የተገዛው የነበረው ግን

ውሃ እንዳይገባ እንደዚህ ጥልቅ ከመታረጉት ነው። በጣም ደስ ብላለች። እኔ ጠልቅ ያለው ጆሮ ውስጥ ውሃ እየገባ ስለሚያስቸግረኝ ማለት ነው። አሪፍ ነገር ናት፣ ለባት ናት። ሲጀመር ሶስት ድራም ነች። በጣም ትንሽ ነው። ዋጋው ራሱ አሪፍ ነው። ውሃ እንዳይገባ ድን ጆሮ አጥንሽ። እነዚህ ምንድን ነው? ኦኬ። ምን እነዚህ አይታዩም፣ ግን የአፍንጫ ጌጥ ናቸው። ስድስት ስድስት ድራም አላወጣውም፣ ከወጣ ይጣፋ ቢጌ ስለማሰ አላወጣውም። እዚህ ነው። እዚጋ ደግሞ ጆሮ ጌጥ እነዚህ ጆሮጌት በጣም ነው የምወዳቸው እኔ ያው እንደምትጠቁታው ፋሽን ነው በጣም ከቀሚስ ጋር ምናም በጣም ነው የሚያዘነጡት አሪፍ ናቸው እነዚህ ራሱ እነዚህ ሁሉ በስንት መሰላችሁ የገዛሁት ቆይ በስንት መሰላችሁ እነዚህ የገዛሁት በሰባት ድራም በሰባት ድራም አራት ፒስ ማለት ነው በጣም አሪፍ አይደለ ወላሂ ኢትዮጵያ ቢሆን ወድራው ይመስለኛል እና ለዛ በጣም ደስ ይላሉ ያዘነጣሉ ከቀሚስ ጋር ምናምን በጣም ከሂጃብ ጋር አሪፍ ነው ኦኬ እነዚህ ጌጥም አለ። ያው ቪዲዮ እየረዘመ ነው ግን ቻሉት። ስለዚህኛ አንቺ እንደዚህ እንደዚህ ግን ለነገራችን ላይ ራሱ ነው የሚያመጣላችሁ እቃው ማለት ነው። ከኛ ሰው ላይ ብዙ ጊዜ እዚህ ሀገር ላይ ስትጠሉ ታውቃላችሁ አይደለም፣ በጣም የሆነ የተሳሳተ ነገር ነው ብዙ ጊዜ የሚያመጡት። የልባችሁ ነው ያደርሱ። እሺ እንግዲህ ልብ ያደርሳለ ወይ ይሉት ጌጥም በጣም ታዘምጣለች። በጣም ደስ ትላለች። የእጃላት ይሄ አንገት ነው። የእጃላት እንደገና ደግሞ የጆሮ አላት አይታይም። የጆሮ አላት በጣም አሪፍ ነው። ስንት መሰላችሁ? ይሄ እራሱ አስራ አምስት ድራም ነው። አይታይም፣ አይታይም የሚሆነው አስራ አምስት ድራም ነው። በጣም አሪፍ ነው። እንደዚህ በትንሽ ነገር መዘነጥ ይቻላል። ሽን ዘይ ማለት ነው። በጣም ደስ የሚለኝ ምክንያቱም ራሱ እቃውን ስለሚያነቃ፣ በዛሬ ደግሞ ነው ምንም እስካሁን ድረስ ያገኘሁበት መጥፎ ነገር የለም። አያስከፋም። ጄ ማለት ነው። ታማኝ ነው በጣም ወላሂ። እኔ ለኔ ተስማምቶኛል። ስለሚያስፋን አሪፍ እና አሁን አንድ ቀረኝ ቦርሳ ነው። በጣም ደስ የጠለኩት ነው ቦርሳ ራሱ ማሻላ ላ በጣም የሚያማምሩት ለፕሮግራም ምናምን በጣም አሪፍ ነው። ዋጋው ራሱ በጣም ተመጣጣኝ ነው። የሚገርማችሁ ሰላሳ አምስት ግራም ነው። ያው ስልክ ምናምን በደንብ የሚያስቀምጥ ቦታ አለው። እንደ በጣም ትንሽ ይሆናል ብዬ ፈርቼ ነበረ፣ ግን ደስ ይላል።

እና በጣም አሪፍ ነው። በትንሽ ነገር ለዘነት ይቻላል። ብዙ ገንዘብ አታባቢው አበሾች ማለት ነው ሲሸጡ ያሳካላችሁ። በጣም ወንገር ነው፣ ወጋችሁ ማለት ነው አይቻልም። እነዚህ ግን አታ ዲሊቨሪ እንትኑ ራሱ ትንሽ በጣም ደስ ይላል። እና ሙሉ ማበሻ ታማኝ ሆኑ ማለት ግን አብዛኛው በጣም ነው የሚያስከፋችሁ ነው። በራሴ ነው እኔ ያው ደስ ይላል እና ወደ ሀገር ለመግባት ተዘጋጁ። በጣም ደስ የሚለው ወላሂ በጣም ደስ የሚለው እና በጣም ደስ እያለኝ ነው ማለት ነው። አሁንም እናንተም ዘዋርኩኝ፣ ለእናንተም ያሳካላችሁ እና ወደ ሀገር ለመግባት ያብቃችሁ። በጣም ነው ማመሰ ከላችሁ ያረጋችሁት ነው ቤተሰብ ነው ያው። ኢንሻላህ ኢትዮጵያም ስገባ አንዳንድ ቪዲዮችን እየስለሆነ ያለቃለው በዛም ደግሞ የእናንተ እንትን ያስፈልገኛል እና እኔ እንደምታዩት ነው። ይህ ሚቃ እሺ፣ ውድ ተከታዮቼ የዛሬው ቪዲዮ ይሄን ይመስል ነበረ። እና እናንተም ሳታበዙ ተጠቀሙ ከሽን ማለት ነው። ሳታበዙ አስፈላጊ የሆነውን ነገር እዚህ እዚያ ከመንገላታት እዛ ላይ መጥለብ ይሻላል ብዬ ላለሁ እና የዛሬው ቪዲዮ ይሄን ይመስላል። ስላያችሁ በጣም አመሰግናለሁ። ቪዲዮ ይሄን ስላያችሁልኝ ማለት ነው በጣም አመሰግናለሁ። እና ሰብስክራይብ እያደረጋችሁ ቤተሰብ እንሆነላለሁ። እናቺ የጆሮዋን ነገር እንዳትረሱ ግዙ። እሺ አንቺ ጆሮ ውስጥ ሲገባ ማለት ነው ውሃ ሲገባ በጣም እንትን እያለኝ ነው የምር፣ አይወጣም በጣም ቶሎ፣ እና በጣም ጩኸት እየፈጠረብኝ ስለሆነ እናንተም እንደዛ የሚያደርጋችሁ ከሆነ ይሄ ሌላም አይነት አለ፣ እንደዛ መጥለቅ ትችላላችሁ። ለማንኛውም ቻው፣ አመሰግናለው፣ ባይ